ዳምጡ ጨሌ እንዴት እንደሚጣል ንገሪን ያላችሁን ሰዎች አላችሁ። ጨሌ ዝም ብሎ በየጫካው በየሜዳው አይጣልም። አባቶች ቤተክርስቲያን ይዛችሁ ኑ ይሉና ቤተ ክርስቲያን ግቢ ውስጥ አንጠልጥለው ያቃጥሉታል፣ ጨሌው ማለት ነው። ግን አይቃጠልም። ጨሌው ከተቃጠለ ሰይጣኑ አጋንንቱ ሸሽቶ ወደ ቤት ነው የሚመጣው። አባቶችን አይነካም፣ ምክንያቱም እነሱ አያመልኩትም እኮ። እነሱ ስለማያመልኩት ተቀብለው እነሱ ቢያቃጥሉት ምንም ችግር የለውም። ምንም ነገር ምንም ሳይድ ኢፌክት የለውም እናንተን ነው የሚያቃጥለው። እናንተን ነው ተከትሏችሁ ነው የሚመጣው አጋንንት አይደለ? በስራቱ እኮ ናችሁ ያላችሁት በእሱ ስር ነው ያላችሁት። ሴጣን ሁልጊዜ ጊዜ በየክፍተታችሁና በየ አላችሁበት ቦታ ይፈልጋችኋል። ጨርሳችሁ ትታችሁ ንስሐ ገብታችሁ ስጋ ደሙን ወስዳችሁ፣ ስጋ ደሙንም ባትወስዱ በንስሐ እግዚአብሔር ቤት ከተጠጋችሁ፣ አለበለዚያ ግን ያ አጋንንት ሁልጊዜ ስራችሁ ነው የሚሄደው። ጨሌ ቤተሰቦቻችሁ ለምሳሌ ታመው ጨሌ ግዙ ከተባለ ጨሌው የተገዛበት ቦታ ገበያ ከሆነ ገበያ ነው መጣን አንድ ጊዜ ብላችሁ ገበያ ነው ወስዳችሁ መጣል ያለባችሁ። እንደገና ደግሞ ከክፍለ ሀገር ከሆነ ያመጣችሁት ይሄ የቤተሰብ ምናምን የዛር መንፈስ ወላጅ ያለበት ሰዎች ከቤተሰብ ከአባት ከእናት ሲሞቱ እነሱ አንተ ይዘህ ሂድ ተብሎ ይመጣል። ከዛ ከገልማ ቦታ ካለበት ቤት ውስጥ ይመጣል። እሱን ይዛችሁ መታችሁ ቤታችሁ ትቀላቅላላችሁ ልጆቻችሁ ጋር ታስቀምጡታላችሁ ማለት ነው። ይሄ ለካ አይደለም ማለት ነው። ይዛችሁት ከመጣችሁ በኋላ መጣል ስትፈልጉ እዛው ያመጣችሁበት ቦታ ወስዳችሁ፣ እዛው በክብር ነው የምትመልሱት። ሁሉንም ጨሌ የምታረጉትንም፣ የጨሌውንም ልብስ፣ ሰፌዱንም፣ ወንፊቱንም፣ ቂቤ የሚጠጣበትንም፣ እያንዳንዷ ዕቃ እዛ ቦታ ያለችው ዕቃ ሳይቀር ማለት ነው አንድ ላይ ተሰብስቦ ነው የሚመለሰው እንጂ ጨሌ ዝም ብሎ በየሜዳው ማይጣልም ቤተ ክርስቲያንም አይሰቀልም እዛ የሚከተለው ይከተለው የማይከተለው ደግሞ ንብረታቸውን ሄዶ ማስረከብ አለበት እንጂ ዝም ብሎ በየሜዳ በየአደባባዩ ማቃጠል አይጠፋም ከላይ ከላይላቹ ላይም አጋርንቱ ጥሏቹ አይሄድም መልሶ ዞሮ ተዟዙሮ መልሶ መጥቶ ቤተሰቡን እናንተን ነው በሽተኛ የሚያደርገው ጨሌ ያላቸው ሰዎች ወስደው ካመጡበት ቦታ ከሆነ ያመጡበት ቦታ ነው የሚመልሱት። ክፍለ ሀገር ከቤተሰብ ከሆነ ያመጡት ደግሞ እዛው ሀገራቸው ላይ ሄደው ሀገራቸው ነው የሚመልሱት። ቤተሰብ ሀገራቸው ምናምን ከሌለ ደግሞ መርካቶ አካባቢ የሚሸጥበት አካባቢ መጣን ብላችሁ ቁጭ አድርጋችሁ ነው እንጂ ቤተ ክርስቲያን የምታቃጥሉት። ኮ ደሞ ሰይጣን አይቃጠልም። ተመልሶ ወደ ቤት ነው የሚመጣው። እናንተ ያላችሁበት ቤት መጥቶ ነው የሚያቃጥለውና ዞሮ ዞሮ ልላችሁ የፈለኩት ምንድነው፣ አባቶች ብዙ ጊዜ አምጡ፣ ችግር የለም እስቲ እኔን እንዲያርገኝ ምናምን እያሉ ወስደው ያቃጥሉታል። እነሱ አያምኑበትም እኮ ስለማያመልኩት፣ ቤታቸውም ገብቶ ስለማያቅ ምን ብሎ ይነካል? እኔ አሁን የሰው ቤት ጨሌ ወይ የሆነች ሴት ሰንበድ ጨሌ አቃጥልኝ ማርቲ ብትላይ ተቀብያት ባቃጠል ምንም አልሆንም። እኔ አማኙ አይደለሁም፣ ተከታዩ አይደለሁም፣ አያቀኝም የሚጎዳው አማኙን ነው የሚጎዳው። ያጣጣሉን ሁኔታ ለይተው ማወቅ ስላለባቸው ነው። እና ብዙዎቻችሁ ይሄንን ጨሌ እንዴት እንደሚጣለና ዛር ውላጅ እንዴት እንደምንለየው ብላችሁኛል። ዩቲዩብ ላይ ሰርች እላችኋለሁ። ጨሌ እንደዚህ ነው የሚጣለው። ይሄንን እንድታውቁ ብዬ ነው። ከዚህ በኋላ እንግዲህ የሰላቢና የቡዳ ነው እንቀጥላለን። የሰላቢ የቡዳ ሰርቻለሁ። የሰላቢ